በቃ አንዳንዴ ህይወት ኔ ለሚሳስበው ምን ደሞ ንግራ ይገባኛል። በጣም ይከብደኛል። እና ይህን ያስጨነቀ እንደውም ከሆኔ በመውደድ ደስተኛ ልቶ ነበር የሚገባው። ምሩ ይሁልሽ እኔ ሰላም፣ ሰላም። ውድና የተከበራችሁ ያለሚቱ ቤተሰቦች እንዴት ናችሁ? ደህና ናቸው ያላችሁ ልኛ፣ ከኔ ጋር እግዚአብሔር ይመስገን ደህና ነኝ። እንደምን ቆያችሁ? እንደምን ክስ አደረሳችሁ? ለቤቴ አዲስ የሆናችሁ ገባ ብላችሁ ሰብስክራይብ እያረጋችሁ አበረታችሁ ማለት ነው። ውድ ቤተሰቦቼ እንዴት ቆያችሁ? በሰላም ናችኋ? ተናፍቃችኋል ማለት ነው፣ የኔ ውዶች ማለት ነው። ዛሬ ይዤላችሁ የመጣሁት ጽናት ዲራማ ነው ማለት ነው። ጽናት ዲራማ በአዲስ መጥቼላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ተቀላቀሉ ማለት ነው፣ ወደ አለም ቻናል። እና ዛሬ እንደምታውቁት ቅዱስ እና ኪሮቤል አብሮ ናቸው። ለምን ቆምክ እዚህ? ለምንድን ነው እዚህ ቆምከው? ሲለው አይ ወደ ሌላ ቦታ ሊሄድ ነው። ወዴት? ሲለው ወደ ሰማይ ልወጣ ነው። በቃ እዚህ ምድር ላይ ምን አረጋለሁ? በቃ ሲለው ለምን አለ ክሮቢል፣ እንደዚህ መሆን የለብህም አሁን ገብተህ ኪራጋ ቁርፌ ነው እንዳለኝ የመኪና ቁርፌ። ስለዚህ ሊሄድ ነው አራ ተመለስ፣ ወዴትም መሄድ የለም አርፍ ቁጭ በል ብሎ ወደ ቤት ግባ ይለዋል። ወደ ቤት ገባ። ሲገባም ሰኒም ከቤት ውስጥ በጣም ጽናት ሙሮ፣ ናሆም ሁላቸውም ስለ ሰኔ ጉዳይ ያሳስባቸዋል። ለምንድን ነው ሰኒ ፍቅረኛ ማትይዘው፣ ለምንድን ነው እንደዚህ እየተማረረችው ብለው ይመካከራሉ፣ ይነጋገራሉ። እነዚያን ሲናገሩ ሰኒ እኔ በምንም ታምር ፍቅረኛም ሊይዝም ላገባም ትዳልስ አልችልም አለቻቸው። ከዛ ለምን አሏት። እኔ ከዚህ በፊት እህቴ የተጎዳችውን፣ ስለዚህ እኔ ላይ እንዳይደርስ ብዬ በጣም ስለምፈራ ነው አለች ሰኔ። ሁሉም ጋ አንድ ሰው በደረሰበት ያ ሰው ለም ይደርሳል ማለት አይደለም። ሁሉም የፈጣሪ እድል ነው የሚሰጠው። ስለዚህ አንቺ ፍቅረኛ መያዝ አለብሽ፣ መግባት አለብሽ። እስከ መቼ ነው ብቸኝነት? ሲሏት አይ አልፈልግም። እናንተ እኔ ለምን መሰላችሁ እጅ ላይ ቀለበት ያደረጉት ማንም ሰው እንዲቀርበኝ አይደለም። በቃ ራሴ ራሴ ብቻ ነኝ። ስለዚህ ማንም ሰው አልፈልግም። የህቴ በቃ እስካሁን በውስጤ ጸጸት ነው ብላ መስመስታቸዋለች። በቃ ምኑናኖች ልጅ እንደዚህ መሆን ያለችው ስለዚህ፣ እኛም በቃ ማስከፋት የለብንም ብለው እነሱም ተናገሩ። እኛ ኮ ለእሷ ብለን ነው ብቸኝነት ለመቼ ነው እስከዚህ እንደዚህ የምትሆነው ለምን ብለው ስጠይቋል። በቃ እሷ በእህቷ ምክንያት እህቷ ላይ የደረሰው ነገር እኔ ላይ ደርሳል በማለት በጣም ትፈራለች። ስለዚህ ምንም ማስገደድ እና መናገር የለብንም ባለን ይትን። እሷን ማጽናናት፣ እሷን ማስደሰት አለብን። በቃ ተዛሬ ጀምሮ እንደዚህ አይነት ነገር መናገር የለብንም አላቸው። ናሁም ሳኒም ብድግ ብላ ሄዳ ደረጃው ላይ ቁጭ አለች። ከዛ ለምንድን ነው የማይፋቱን እንዴ? እህቴ ድረስ እህቴ ተቀጣች። በቃ እንዴት እኔ ልቀጣ? አሁንም በህት ያልማርም እንዴ? እያለች ብቻዋን እያስለሰለች ነበር እዛ ሄዱ። ቅዱስም ምን ሆነሽ ነው ስለ ፍቅር ሲያወሩሽ በጣም የምትናደጁ ለምንድን ነው ይላታል። ቅዱስም አይመለከተም አንተ ማንንም በእኔ ምክንያት የሚመለከተው የለም ብለዋለች። እንዴት እንደዚህ ታያለሽ? እንደዚህ መሆን የለበሽም? ፍቅር በፍቅር እንጂ በትግል የሚሆን ነገር የለም። ስለዚህ ሰኔ ወደ ራስሽ ተመለሽ ይላታል ቅዱስ። አይ፣ ችግር የለውም፣ ስለ እኔ አያሳስብህ። ምንም ማንም ስለ እኔ ማሰብ የለበትም። እኔ የህቴው ይበቃኛል። ከዚህ በኋላ ስለ ትዳር ማወራው ነገር የለም ትላለች ሰኔ። ከዛም በቃ ተቆጣች መሰለኝ ሰኔ ተነስታ ብድጋለች። እነ ጽናትም ምሩም ወይኔ ምንድነው ምንላት በምንድነው ይቅር ምንላት እያሉ ብቻቸው እያወሩ እያለ ከዛ ሰኒ ብድግ ብላ መጣች። ወደ ኩሽና ስትመጣ ሙሩም ሰኒም ጽናትም ነበረው ፈገግ ብላ መጣች። እሷ ስለካ ለትንሽ ጊዜ ብቻ ነው የምትናድደው፣ በመሀልም ትተዋለች ማለት ነው። ንዴቱ ከዛው ወረስ ተሸዋል ማለት ነው። አሁን ለአሁን ብለው እነሱም በፈገግታ ተቀበሏት። ከዛ እሺ በቃ እንደዚህ መናገር የለብንም አስከፋነሻድ ይቅርታ ይያላት ነበር። ከዛ ለምን ይቅርታ ትልኛላችሁ? ይሄ እኮ ያለ ነገር ነው። ምንድነው የምታካብዱ ትላቸዋለች። ሰኒም ምሩም ጽናትም ፈገግ ብለው እሰይ ደስ አላቸው፣ በጣም ደስ አላቸው። ከዛም በቃ ለምን ደስ አናረግም ብለው አሉ። ከዛ ናሁ በጣም እያዘነ ነበር ስለ ስለ ምሩ ነገር። ምሩ በቃ ሁሌ መተከዝ፣ ሁሌ ማዘን ነበር ስራዋ። እዛ ናሆሙን በሳ መገኛት በጣም ተከዘ በጣም አዘነ ማለት ነው። ምሩዬ እንደዚህ ለምንድ ነው የምትሆነው ብሎ በጣም ተናደደ ማለት ነው። ከዛ ብቻው ተቀምጦ አዝኖ ተክዞ ነበር። ከዛ ምሩ መጣች ና ናሆሙዬ ምን ሆነህ ነው እንደዚህ የምትከዘው ለምንድ ነው ስትለው አይ በቃ አንቺ ሁሌ ስታስቢ ስትጨናነቂ በጣም ነው የማዝነው በጣም ይከፋኛል። ስለዚህ እኔ በቃ ሁሌ ተይ፣ ይህንን ህመምሽን ሁላ አታስታውሺ። እኔ ሁሌ ደስተኛ እንድትሆኝ ነው የምፈልገው እያላት መለሰላት። ናሆምዬ ዬ በጣም ይቅርታ፣ እኔ እኮ እንደዚህ ትከፋለ ብዬ አይደለም በቃ ምላርግ ስላመመኝ ነው አለችው። በቃ ህመሙ ረሺ እርሺው፣ ለምን እንደዚህ ትሆኛለሽ ይላታል። ከዛ እሷም በቃ በዚህ ምክንያት ነው ጊዜ ያዘንከው። ከዛሬ ጀምሬ ምንም ማረግ አልችልም፣ ሁሌ ደስተኛ ነኝ። አንተ እስካገኘሁ ድረስ ደስተኛ ነኝ ትለዋለች። በቃ እኔ እስካለው ድረስ ደስተኛ ሁኚ፣ ለምን ታዝኛለሽ? ይላታ። በቃ አላዝነ፣ ከዛሬ ጀምሮ አላዝነ ብላው መለሰችለት እና አሁን ደስ አለው። በይ እናቴም ደውላ ነበር ምን እንዳወራችሁ አላቅም ማለት ምን ብላህ ነበር እናትህ? ስትለው አይ አላቅም፣ እኔና ሰዋ እንተዋወቃለን። ና እና ወዶቼ፣ በዚህ መልኩ መጥቻላችኋለሁ ማለት ነው፣ ወድ ቤተሰቦቼ ማለት ነው። ዛሬ ዛሬ ቪዲዮዬ ጽናትና ኪራ ናቸው ማለት ነው። ትወዳላችሁ ብዬ አስባለሁ። እና ሁላችሁም ሼር ላይክ እያደረጋችሁ አበረታቱኝ ማለት ነው፣ የምር በጣም ተወዳጆች። አሁን ደግሞ በጣም ረጋተኛ የሆነ ልጅ ደግሞ ቅዱሴ ደግሞ መጥቶላቸዋል ማለት ነው። በጣም የውስጡም አይናገር አይናገሬም። ኪራ ምን ሆኖ ነው እንደዚህ የሆንከው ሲለው፣ እኔ ምንም አልሆንኩም፣ ለምንስ እዚህ ቤት አሳደርገኝ ሲለው፣ አዎ፣ ማታኮ ጥሩ ስሜት ላይ አልነበርክም አለው። ከዛ ቅዱሴ እኔ እዚህ ማደር አልነበረብኝም ለምንድነው እያወክ እዚህ ያሳደርግኝ? አለው። አይ በቃ ጥሩ ስሜት ላይ ስላልሆንኩ እኔ እዚህ ያሳደርኩ። የሆንከውን ለምን አትነግረኝ? አለው። አይ ምንም የምናገረው ነገር የለም፣ ምንም የለም ስለኔ። ስለዚህ በጣም አሪፍ ነው አለው። አይ ቅዱሴ ትክክል አይደለህም፣ የሆንከውን ነገረኝ። ኦኬ፣ ምንም የምናገረው ነገር የለም ብሎ ወደ ውጪ ወጣ። ሲወጣም ዛን በር ላይ ቆሞ እንደዛ ሲሆን ክሮቤል መጣ። ሲመጣ ክሮቤል፣ ምን ሆነህ ነው እዚ ቆምከው ለምንድን ነው ሲለው በቃ ሲቆም ያለው አለ።